ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን በቅድሚያ በቅርቡ ሰልጥነው የተሰማሩ የመንግስት ወታደሮች ውስጥ በርካቶች ከስምሪት እየጠፉ መሆኑ ተነገረ። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶች እንደቀጠሉ ናቸው። ፕሬዚደንት ታዬ አጽቀሥላሴ በአዲስ አበባ ጠቅላይ ሚኒስትሩን ሲያወድሱ በዋሉበት ተመሳሳይ ዕለት በለንደን ደግሞ በሌላ መድረክ አብይ አህመድ ሲወገዙ ተሰምቷል። ከዚህ ጋር የተያዘ መረጃ ተዘጋጅቷል። ይህ በእንዲህ እንዳለ በአማራ ክልል ርዕሰ መዲና እየተካሄደ ባለው የምክክር ኮሚሽኑ ቀረቡ የተባሉ አጀንዳዎች እያነጋገሩ ናቸው። አመራሩ የህዝቡ ግድያ እንዲቆም ያልጠየቁ ተቋማት መፍትሄ እናመጣለን የሚል ሞራል የላቸውም ሲሉም ተናግሯል። ታደምጡታላችሁም አቶ ጌታቸው ረዳ በቀጣይነት በትግራይ ፖለቲካ ውስጥ ስለሚኖራቸው ተሳትፎ ተናግሯል። ስላለባቸው ጸጸት፣ ጠቅላይ ሚኒስትር አብይ አህመድ እሳቸውን እንዲተኩ ስላቀረቡላቸው ሁለት ሰዎች፣ እናም ስለ ጄኔራል ታደሰ ወረደ ድክመቶች እያነሱም አብራርቷል። እንመለከተዋለን። ብልጽግና ካዘጋጀው ዘጋቢ ፊልም ጋር በተያዘ ታስሮ የሚገኙ ጋዜጠኞችን በተመለከተ መግለጫ ወጥቷል። ተቋሙ ለኢትዮጵያ ባለስልጣናት ክሳቸውን ውድቅ እንዲያደርጉም ጠይቋል። ሌላኛው መረጃችን ነው። ዶናልድ ትራምፕ በሀገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ከቻይና በስተቀር ለዘጠና ቀናት አዘገዩ። የቻይናና አሜሪካ ፍጥጫ አሁንም ተባብሶ ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በቅርቡ ስልጠናቸውን አጠናቀው የተሰማሩ የመንግስት ወታደሮች በርካቶቹ ከስምሪት እየጠፉ ስለመሆኑ ተነገረም። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ፕሬዝዳንት ታዬ አጽቀስላሴ በአዲስ አበባ አንድ መድረክ ላይ ጠቅላይ ሚኒስትሩን ሲያንቆለባበሱ በዋሉበት ተመሳሳይ ዕለት በለንደን በነበረ አንድ መድረክ ላይ ደግሞ አብይ አህመድ ሲወገዙ ተሰምቷል። ሀገሪቱን በፈረቃይ ጦርነት አውድማ አድርጎ ለአራት ዓመታት የደህንነት ምክር ቤቱ መግለጫ እያለም የጦርነት አቅጣጫ እያስቀመጠ የቀጥሎ አገዛዙ አሁን ዋነኛ የውጊያ አውዱን በአማራ ክልል አድርጓል። እንደዚህ ኢትዮጵያ ሰው መቼ የሚችል ነው እንደ ኋላ ሲደርስበት ነው የምናውቀው እንጂ። ትግሬን እሷን እንድትጣላ አማራ ጋር አደረገ፣ እሷም እንድትጨፈጨፍ እኛም እንድንጨፈጨፍ አደረገ። አጨፋ አጨፋ፣ ሀ ላይ ስምምነት ሲወሰድበት ጋብ ሲልበት ኃይሉ በመመንመኑ በማየቱ ትግሬን ደሞ እሱ ወሮሞን ደሞ አማራው መድብ እኮ ያንተን እናጡቷን ነው የቆረጠ ነው ይቆርጥ ነበር አማራው እያለ ደሞ በጎድን ያስተምር ነው። ይህን የሚያደርገው ማን ነው? አውታንቲው፣ መሪው፣ ሰሪው፣ ፈጣሪው፣ አድራጊው እሱ አብያ በእርግጥም እኒህ የአማራ ክልል አርሶ አደር በመግለጽ አቅማቸው ልክ ያስቀመጡት ነጥብ ያለፉ ስድስት ዓመታት የሀገሪቱ ነባራዊ ሁኔታ ነው። የበርካታ የሀገሪቱ ዜጎች እምነት ከዚህ እምብዛም የራቀ ባይሆንም ቅሉም የብልጽግናው አውሮፕላን ተሳፋሪዎች ደግሞ ይህንን መስማት ፍላጎት ያላቸው አይደሉም። ከግንባር ቀደም ያገዛዙ አገልጋዮች አንዱ የሆኑት ፕሬዚደንት ታዬ አጽቀሥላሴም ትናንት በአዲስ አበባ አንድ የፓን አፍሪካን መድረክ ላይ ቁመው ያደረጉት ንግግርም ለዚህ አብነት ነው። የሀገሪቱ አርሶ አደሮች ቀያቸው የጦርነት አውድማ ሆኖ ባቸው ልጆቻቸው ከትምህርት ቤት ቀርተውባቸው ወደ ዩኒቨርሲቲ የሚልኳቸውም እየታገቱባቸው ነባር የማህበረሰቡ አብሮነቶች እየተሸረሸሩባቸው ስለመሆኑ የሚናገሩ ቢሆንም ታዬ አጽቀ ስላሴ ደግሞ ጠቅላይ ሚኒስትር አብይ አህመድን የሚያሞግሱበት ቃላት ተው የመደመር አባት ብለው ሲያቀርቡ ነው የተሰሙት። ፕራይም ሚኒስተር ዶክተር አብይ አህመድ መደመር አይዲያ ፎርቶ ዳ ዳክት ትሪት ኒድ

እሳቸው ይህንን ሙገሳ ያቀረቡበት መድረክ በአዲስ አበባ ሲደረግ በተመሳሳይ ዕለት በእንግሊዝ ለንደን የተደረገ አፍሪካ ላይ ያተኮረ መድረክ ደግሞ ጠቅላይ ሚኒስትር አብይ አህመድ ሲወገዙ የተሰሙበት ነው። ጠቅላይ ሚኒስትሩ በአማራ ሕዝብ ላይ ጭፍጨፋን እየፈጸሙ ነው፣ የእንግሊዝ መንግስት፣ የሚሆን አፍሪካውያን፣ ለዚህ ስርዓት የምታደርጉትን ድጋፋችሁን አቁሙ፣ እወቁልን የሚሉ መልእክቶችም በድምፅም በጽሁፍም ጭምር የቀረቡበት ራይት ናው አብይ አህመድ

በዋናነት በእንግሊዝ ለንደን መሰል ተቃውሞ ሲደረግ ያሁኑ የመጀመሪያ አይደለም። ኤምባሲውን ጨምሮ በለንደን የአርሰናል ክለብ ስቴዲየም ውስጥ በጨዋታ ዕለት የተባበሩት አረብ ኤምሬቶች ባዘጋጀችው ኤግዚቢሽንና መሰል መድረኮች ላይም ይታይቷል። በእርግጥ እንዲህ ያለው ተቃውሞ ያሁኑ ፕሬዚደንት ታዬ አጽቀሥላሴም የውጭ ጉዳይ ሚኒስትር በነበሩበት ልክ ከአንድ አመት በፊትም በስዊዘርላንድ ጀኔባ አጋጥሟቸው እንደነበር የሚዘነጋ አይሆንም።

የሆነው ሆኖ በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶችና የሚደረገው የተኩስ ልውውጥ አሁንም እንዳለ ነው። ከሰሞኑ እንደ ወልዲያና ላሊበላ አቅራቢ ያሉ ስፍራዎች፣ ሰከላና ጉና፣ ጃዊና ቋራ ባሉ ቦታዎች ላይ የተደረጉ ውጊያዎች የተሰጡ ስምሪቶችም አብነት ናቸው። የብልጽግናው መንግስት በቅርቡ በብር ሸለቆ ያሰለጠናቸውን ከአስር ሺ የሚልቁ የአድማ ብተና ፖሊስ አባላትን በበርካታ የክልሉ አካባቢዎች ስምሪት መስጠቱም የሚታወቅ ነው። ላለፉት ተከታታይ ቀናት ግን እነዚህ የአድማ ብተና ፖሊስ አካላትና የሚሊሻ አባላት ከተሰጣቸው የስምሪት ስፍራ መጥፋት መቀጠላቸውን የተገኙ መረጃዎች ያመለክታሉ። ከቀናት በፊት በመከላከያ ሰራዊት አባላትና በአድማ ብተና ፖሊሶች መካከል በጎጃም ብርቃት ላይ የተኩስ ልውውጥ ከተደረገበት ጊዜ ጀምሮም ይህ በብዛት መታየቱን አንድ የአማራ ክልል የሰላምና ጸጥታ ቢሮ ባልደረባም ይገልጻሉ። የፋኖ ኃይሎች በርካታ የሚሊሻና የፖሊስ አባላት ባለፉት ተከታታይ ቀናት እንደተቀላቀሏቸው ማሳወቃቸውም የሚዘነጋ አይሆንም።

ይህ በእንዲህ እንዳለ በአማራ ክልል ርዕሰ መዲና ባህር ዳር እየተካሄደ ባለው የምክክር ኮሚሽኑ ቀረቡ የተባሉ አጀንዳዎች እያነጋገሩ ናቸው። አመራሩ የህዝቡ ግድያ እንዲቆም ያልጠየቁ ተቋማት መፍትሄ እናመጣለን የሚል ሞራል የላቸውም ይላሉ። የምክክር ኮሚሽን የተሰኘው ተቋም በአማራ ክልል አጀንዳ ልየታና ተሳታፊ መረጣን ከማካሄዱ አስቀድሞም ከሳምንታት በፊትም ሁለት መሰረታዊ ጥያቄዎችን ለብልጽግናው መንግስት አቀረቡ ብሎ ነበር። የተናጥልም ቢሆን የተኩስ አቁም አድርጉ የሚልና እስረኞችን ፍቱ የሚል አገዛዙ ግን ይህ በጀት የሚመድብለት ተቋምን ልክ አጀንዳ ማድረግና አለማድረግ የሚችላቸውን ጉዳዮችን ጠቅሶ እንዳሳውቀው ሁሉም እነዚህን በአማራ ክልል ሊፈጸሙ በሚል ያቀረበውን ጥያቄዎችንም ውድቅ አድርጎበታል። እንዲያም ሆኖ የብልጽግናውን ተልዕኮ ይፈጽም ዘንድ ግድ ነውና የአጀንዳ ማሰባሰብ መድረኩን በባህር ዳር ሲያደርግ ሰንብቷል። ከተሳታፊዎች ቀረቡ የተባሉ አጀንዳዎች ደግሞ መነጋገሪያ ሆኗል። መሰረታዊ ጉዳዮች ሳይሆኑ በአሁኑ ወቅት እየተደረገ ባለው ጦርነትና የሰላም እጦት ሳቢያም የተፈጠሩ ቀውስ ላይ ያተኮሩ ጉዳዮች የበዙበት እንደሆነም ከተሳታፊዎች የተገኘው መረጃ ያሳያል። አንዳንድ ጉዳዮች በአዳራሹ ውስጥ አንድ የብልጽግና ባለስልጣን የሰበሰባቸው ነዋሪዎች እንዲፈቱላቸው የሚያቀርቧቸው ጥያቄዎችን ይመስላሉ ያሉን አንድ ተሳታፊም ራሱን የብልጽግናውን አገዛዝ እገታን አስቁሙልን፣ መፈናቀልን አስቁሙልን፣ አዲስ አበባ መግባት አልቻልም የሚሉና የመልካም አስተዳደር ጥያቄዎች አጀንዳ ተብለው መቅረባቸውን በትዝብት ያነሳሉ። አጀንዳ ሰጭ ተብለው የተላኩ ሰዎች በየአካባቢው በሚገኙ ባለስልጣናት የተመረጡ መሆናቸውን ተከትሎ የመጣ ነው የሚሉት ተሳታፊው ከአንዳንድ ስፍራዎች ደግሞ የክልል እንሁን ጥያቄ መቅረቡንም አብራርተዋል። እስካሁን በተለያዩ አካባቢዎች ከነበሩ የአጀንዳ ማሰባሰብ የተባሉ መድረኮች እንከፋፈል የሚል አጀንዳ የቀረበው በአማራ ክልል የብልጽግና ተወካዮች በኩል ብቻ ሳይሆን እንደማይቀር በመጠቆም ዋዜማ ደግሞ በአጀንዳነት የተነሱ ያላቸውን ጉዳዮች የገለጸ ሲሆን ግዛቶቻችን ይመለሱ የሚለው አንዱ ነው ብሏል። የማንነትና የወሰን ጥያቄ ያለባቸው መተከል፣ ፓዌ፣ ደራ፣ ወልቃየት፣ ራያ የመሳሰሉት ጉዳይ መነሳቱን በማንሳት አንቀጽ 35 ከህገ መንግስቱ ይሰረዝ፣ ምክንያቱም ሀገር የሚበትን ነው የሚል መቅረቡን በዘገባው ተካቷል። ከሰንደቅ አላማው ላይ ኮከቡ ይውጣም፣ የክልሎች ባንዲራ ይቅር የሚ አጀንዳዎች መነሳታቸውን ምን ያነሳው። የፌዴሬሽኑ አወቃቀር ብሔርና ቋንቋን ሳይሆን መልክዓ ምድራዊ አቀማመጥ ላይ የተመሰረተ እንዲሆን የሚለው ደግሞ ሌላኛው። የአዲስ አበባ የባለቤትነት ጉዳይ የሁሉም የኢትዮጵያ ብሔረሰቦች እንዲሆን የሚል አጀንዳ ተይዟልም ይላል። የምክክር ኮሚሽን የተሰኘው የጠቅላይ ሚኒስትር አብይ አህመድ ሌላኛው ኮሚሽን ዋነኛ ተልዕኮ ግን ጠቅላይ ሚኒስትሩን ፕሬዝደንት በማድረግ ሁለት ተጨማሪ የስልጣን ተርሞች እንዲኖራቸው ማድረግ መሆኑን የብልጽግናው ሰው መናገራቸውን መዘገባችን የሚታወስ ነው። ጠቅላይ ሚኒስትሩ አዲስ አበባ የአጀንዳ ማሰባሰብ ሲደረግ የሽግግር መንግስት መፍትሄ ነው የሚል አጀንዳ ማቅረብ በፍጹም የተከለከለ ነው ሲሉ ይህንን ኮሚሽን ያስጠነቀቁትን በአደባባይ ነው እንዲህ ስልጣናቸው ላይ መደራደር እንደማይችል የገለጹለት ይህ ኮሚሽን ፋኖም፣ ኦላም፣ ኦነግም፣ ህዋትም፣ ኦብነግም፣ ኦፌኮም ሌሎችም ከጅምሩ የገለልተኝነት ጥያቄ በማንሳት ውድቅ እንዳደረጉትም የሚታወቅ ነው። የፋኖ አመራሩ አበበ ፈንተው የአማራ ህዝብ ዘር ማጥፋት ሲታወጅበት፣ ድሮንም ጀትም ተልኮ በጠቅላይ ሚኒስትር አብይ አህመድ አገዛዝ ሲገደል ተው ብለው የማያውቁ ተቋማት ምክክር ንግግር ብለው ሲመጡ ተቀባይነት ሊኖራቸው አይችልም ሲሉ ይናገራሉ። የአማራ ሕዝብ ቀኑም ሌቱም ሲጨልምበት እና ከክላሽ ጀምሮ እስከ ድሮን ድረስ ከባድ መሳሪያን ጨምሮ ሲዘንብበት እና በግፍ ሲተቀበር በግፍ ሲፈናቀልና ሲሳደድ ተውት ብሎ የወጣ ተቋም በሌለበት ሁኔታ ዛሬ አብይ አህመድ ተተኳሹን ሲጨርስ እና በሽንፈት ጎዳና ላይ ሲራመድ የምክክር ኮሚሽን፣ የሰላም ኮሚሽን ብሎ ወደ ፋኖ ደጃፍ የሚመጣ ከጠላታችን ለይተንም አናየውም። ብዙ ትኩረትም አንሰጠውም። ድርጊቱን ግን እናወግዘዋለን። አቶ ጌታቸው ረዳ በቀጣይነት በትግራይ ፖለቲካ ውስጥ ስለሚኖራቸው ተሳትፎ ተናግሯል፣ ስላለባቸው ጸጸት፣ ጠቅላይ ሚኒስትር አብይ አህመድ እሳቸውን እንዲተኩ ስላቀረቡላቸው ሁለት ሰዎችንም፣ ስለ ጀነራል ታደሰ ወረደ ድክመቶችም እያነሱ አብራርተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ከስንብታቸው ማግስት ከቤቢሲ ፎከስ ኦን አፍሪካ ጋር በነበራቸው ቆይታ ነው እነዚህ ጉዳዮችን በተመለከተ የተናገሩት። በስልጣን ዘመናቸው እንደ ስኬት የሚቆጥሩትን ነገር በማንሳት ሲጀምሩም በድጋሜ ልንገባ በት እንችል የነበረው ጦርነት ተመልሶ እንዳያገረሽ ማድረጋችን እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉጉትን መጥቀስ እችላለሁ ሲሉ ገልጿል ጸጸት አለብዎት ወይ የሚለው ደግሞ የተከተለላቸው ጥያቄ ነው አዎም የሚል ምላሽን የሰጡት አቶ ጌታቸው ጸጸት ማለት ቀደም ብለን ልናከናውን እንችል የነበሩና ማድረግ የነበሩብን ጉዳዮች ነበሩም ለምሳሌ የተፈናቃዮች መመለስ እንዳለመታደር ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻም ይህንን እንዳንፈጽም አዳጋች አድርጎታል ተጠቅሷል። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረግነው መጓተት አካል ነበርኩ ሲሉም አንስቷል። ስልጣን የለቀቁት በፈቃደኝነት ነው ወይንስ ፓርቲው መጥቶ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው በሚል የተጠየቁት አቶ ጌታቸው አይደለም፣ በህወሓት ውስጥ ያለው አንጃ ይህንን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑም ነበር። ለፌደል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳድሩን ፕሬዚዳንት የመሾም ስልጣን ያላቸው ሀገሪቱ ለጠቅላይ ሚኒስትሩ አይሆንም እያሉ ነበር የሚል ምላሽን ሰጥቷል። የኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከብድ ያደረገው የፓርቲ ውስጥ ሽኩቻ ነው የሚለውን በማከል ስለ ጀነራል ታደሰ ወረደ ሲናገሩም በበርካታ ውድቀቶቻችን ላይ ከሌሎች ሰዎች በተለየ ከኔ እኩል ተጠያቂ ነበር። ስለዚህ እኔ ከተውኩት ቀጥሎና መከናወን ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግ ጠብቃለሁ ሲሉም አንስተዋል። ህወሀት ጀነራሉን እንደ ሾመ ያስባል ጠቅላይ ሚኒስትሩ ደግሞ ራሱ እንደ ሾሙ ይናገራል ሲሉም ይገጥማቸዋል ያሉትን ፈተና አስቀምጧል። ነገር ግን የጀነራሉ መሾም የሚደግፉት እንዳልሆነ የሚገልጽ አስተያየትም ሰጥቷል። ፕሬዝደንት እንዲሾም ብጠየቅ እየለቀቀ ያለ ፕሬዝደንት ተተኪውን እንዲሾም ማድረግ ትክክል አይሆንም። ከጠቅላይ ሚኒስትሩ ጋር በነበረን ምክክር ያንን ስልጣን ሲጎመጁ ከነበሩ ከሁለት ሰዎች የተሻለው እርሱ እንደሆነ ሊያሳምኑ ይሞክሯል። ስለዚህ የመጨረሻው ውሳኔ ሆነው የጠቅላይ ሚኒስትሩ ነው በማለት እኔ እርሱን በተመለከተ ምንም አላደረግኩም። እርሱን ማንሳት አሊያመ መተካት አለመቻሌ የኔ ውድቀት ነው። ብዙ ማስረጃ አለኝ። እኔ እስከሚገባይ ድረስ የርሱ የስራ ዝርዝር በውድቀት የተሞላ ነው። የእርሱ ውድቀቶች ግን የኔም ውድቀቶች ናቸው ያሉት አቶ ጌታቸው እንዲያም ሆኖ በተፈናቃዮች መመለስና የትግራይ ህገ መንግስታዊ ግዛቶች መመለስ ላይ ትኩረት እንደሚያደርግ ተስፋ አደርጋለሁ ሲሉ አክለዋል። በስልጣን ዘመናቸው ዋነኛ ስህተት ብለው የሚያስቡትን ሲገልጹ፣ ድርድር ምን እንደሆነ እንኳን ከማያውቁ አምስት የህጉ አስራ አስፈጻሚ ኮሚቴ አባላት ከመጠበቅ ይልቅ ሲቪል ማህበረሰቡን ማሳተፍ ነበረብን። የተፈናቃዮቹን ጉዳይ የአስቀያሚ ፖለቲካ መጫወቻ የማድረግ ፍላጎት የሌለውን የወጣቱን እንቅስቃሴም እንዳጠቃላይ ማሳተፍ ነበረብን። ዋነኛ ስህተት ብዬ የምጠቅሰው ይህንን ነው ሲሉ መልሰዋል እናም ትግራይ ህዝብ አግባቡ ያላገለገለ አመራር ካልነበርኩ ብዬ መናገር እችላለሁ። እኔ ግን በዚህ አልኩራራም በማለትም አስረድቷል። በቀጣይነት በሚኖራቸው ተሳትፎ ዙሪያ ሲናገሩም የትኛውም ቦታ ላይ በሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ። እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው የሚል ምላሽ ሰጥቷል። ብልጽግና ካዘጋጀው ዘጋቢ ፊልም ጋር በተያያዘ ታስሮ የሚገኙ ጋዜጠኞችን በተመለከተ መግለጫ ወጥቷል። ተቋሙ የኢትዮጵያ ባለስልጣናት ክሳቸውን ውድቅ እንዲያደርጉም ጠይቋል። ዓለም አቀፉ የጋዜጠኞች ተቋም ሲፒጅም የኢትዮጵያ ባለስልጣናት ቢያንስ ሰባት የኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ምርመራ ውድቅ እንዲያደርጉት ነው የጠየቀው። ሲፒጅ ትናንት በወጣው መግለጫ ጋዜጠኞቹ የታሰሩት በኢቢኤስ ጣቢያም አዲስ ምዕራፍ በተሰኘ ፕሮግራም ላይ ብርቱካን ተመስገን የተባለች ባለታሪክ የዩኒቨርሲቲ ተማሪ ያለች የወታደር የደንብ ልብስ በለበሱ ግለሰቦች ታግታ መደፈሯን መግለጿን ተከትሎ ነው ሲል አሳውቁም። ይህንን ተከትሎ ባለስልጣናቱ የተላለፈው ፕሮግራም እየተቀነባበረ ነው በማለት ነው ውድቅ አድርገዋል ሲል ገልጿል። ሲፒጂ አክሎም መጋቢት 23 የኢትዮጵያ መገናኛ ብዙኃን ባለስልጣን አዲስ ምዕራፍ ፕሮግራም የማስተካከያ እርምጃዎች እስከሚወስድ ታግዶ እንዲቆይ መወሰኑንም አስታውሷል። ፖሊስ ባለታሪኳን ብርቱካንና ጋዜጠኞችን በሽብር ወንጀል በመጠርጠር በቁጥጥር ስራ ውሎ 14 የምርመራ ቀናትን በፍርድ ቤት እንደሰጠም ይታወቃል። የጋዜጠኝነት ስነ ምግባር የጣሶ ጋዜጠኞችን በሽብር ወንጀል ጠርጥሮ ማሰር ተመጣጣኝ ያልሆነ ምላሽ ነው ሲሉም የሲፒጂ የአፍሪካ ፕሮግራም አስተባባሪ ሞ ሲያሞቱ ኪ ተናግሯል። ሲፒጄ የተመለከተውን የፍርድ ቤት ሰነዶችን በመጥቀስ ፖሊስ ጋዜጠኞችን በአማራ ክልል ከሚንቀሳቀሱ ጽንፈኛ ቡድኖች ካላቸው ኃይሎች ጋር በመተባበር ግጭትን ለማነሳሳት ህገ መንግስታዊ ስርዓቱን ለመናድና መንግስትን ለመገልበጥ ሙከራ አድርጓል ሲል ከሷልም ብሏል። ብርቱካን ክስተቱ የተፈጠረበት ዩኒቨርሲቲ ስምና ለመጥቀሷን የገለጸው የጋዜጠኞች መብት ተሟጋቹ የጋዜጠኞቹ ጠበቆችም የኤዲቶሪያል ስህተት በሽብርተኝነት ህግ ሳይሆን በኢትዮጵያ የመገናኛ ብዙኃን ህግ መሰረት ነው መታየት ያለበት ስለማለታቸውም አንስቷል። የብልጽግናው መንግስት ባዘጋጀው ዶክመንታሪም ከፍርድ በፊት ነጻ ሆኖ የመታየት መብት ያላቸውን እነዚህን የመገናኛ ብዙኃን ባለሙያዎችን ወንጀለኞች አድርጎ ለህዝብ ማቅረቡም የሚታወቅ ነው። ዶናልድ ትረምፕ በሀገራት ላይ የጣሉትን ከፍተኛ የታሪፍ ተፈጻሚነት ለዘጠና ቀናት አዘገዩም። ፕሬዚደንቱ ከቻይና ጋር የገቡበት የንግድ ጦርነት እየተባባሰ ነው። ስልሳ ገደማ በሚሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረበት ሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ ከፍተኛ ታሪፍ ተፈጻሚነቱን አዘግይተውታል። በዚህም መሰረት ከሀገራቱ ጋር የሚደረገው ድርድር እንደሚቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነው አስር በመቶ ቀረጥ እንዲሆንም ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 ፐርሰንት አሳድገውታል። ፕሬዚደንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጅንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትጥል ማሳውቋን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም የንግድ ስርዓት ላይ ባለፉት አስርት ዓመታት ውስጥ ያልታየ ለውጥን ካደረጉ ከሳምንት በኋላ ነው። ትራምፕ ባለፈው ሳምንት ውሳኔያቸው ከሁሉም ሀገራት በሚገቡ ምርቶች ላይ ዝቅተኛ መነሻ የሆነውን የአስር በመቶ ታክስ እንደሚጣል አሳውቋል። ዶናልድ ትራምፕ ባሳለፍነው ሳምንት በበርካታ ሀገራት ላይ የጣሉትን ውሳኔ ተከትሎ በዓለም የገበያ ቀውስ ተከስቷል። በትሪሊዮኖች የሚቆጠር የገንዘብ ኪሳራ ባስከተለ ሁኔታ ብዙ ሰዎች የነበራቸውን አክሲዮኖችንም ሽጧል። በርካታ አሜሪካውያን የሸቀጦች ዋጋ ይኖራል የሚል ፍራቻ ውስጥ ሲገቡም ተንታኞች ደግሞ የኢኮኖሚ ውድቀት ሊያጋጥም የሚችልበት ድል እየጨመረ ስለመሆኑ እየተናገሩ ነው። ትራምፕ ትናንት ከቻይና ውጭ ባሉ ሀገራት ላይ የተጣለውን ከፍተኛ ጥረት እንዳገዱ ይፋ ከማድረጋቸው አስቀድሞም ከየካቲት ወዲህ ከፍተኛ በሆነ ደረጃ በአሜሪካ መንግስት የዳወለድ ላይ ጭማሪም ታይቷል። ዶናልድ ትራምፕ ይህንን በመቀልበስ ለዘጠና ቀናት እንዲዘገይ ያዘዙ ሲሆን በቻይና ላይ የተጣለውን ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምር አሳውቋል። ዶናልድ ትረምፕ ከቻይና በስተቀር አጻፋዊ ምላሽ ባልሰጡብን ላይ የቀረጡ ተፈጻሚነት ለዘጠና ቀናት እንዲዘገይ ያደረግኩት አጻፋዊ ምላሽ የምትሰጡን ከሆነ እጥፍ እናደርግባቸዋለን ስላልኳቸው ነውም ብሏል። ቻይና ላይ እያደረግነው ይህንኑ ነው ብለው ሁሉም ነገር በሚያስደንቅ መንገድ ይከናወናል ሲሉም አክሏል። የቻይናው ፕሬዚደንት ሺጂንፒንግም ስምምነት ላይ መድረስ የሚፈልጉበት ሁኔታ ላይ ይመጣሉ ብዬ አስባለሁ በማለት ተናግሯል። ቻይና እንዲህ አይነቱን አጉራ ዘለል ተግባር ስትል ገልጻ እንደምትቃወመው አሳውቀም። አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ ይገባል ስትል አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።